ዛሬ ፓሪስ በጣም አደገኛ የሆነ በጣም የሚገዳደሉበት እና እዛ ሰፈር ነው ዛሬ የምንሄደው። ወስግድ ጋይስ፣ እንዴት ናችሁ? እሽ ቦይ ካያ ፋያ ወዛ ናደ ለ ቪዲዮ ተመልሰን መተናል። ዛሬ እንግዲህ በተለየ አይነት ቪዲዮ ነው የመጣውላችሁ ጋይስ። ዩ ኖ ፓሪስ በጣም አደገኛ የሆነ በጣም የሚገዳደሉበት ሰላ ኖርማል ነው ጋይስ፣ ሰላ ጠቅ ምናምን ኖርማል ነው ማታ ማታ ላይ ምናምን፣ እና እዛ ሰፈር ነው ዛሬ የምንሄደው። ዊ ሬዲ ዛሬ የሆነ ነገር ቢፈጠር። ለነገሩ እኛ ይለመደብን ጋይስ፣ ቢዲ ቀብ ቀብ ማድረግ ነው እኛ የለመደብን ኮብልስቶን ማንሳት ነው ገይስ፣ እኛ የለመደብን ኮብልስቶን ማንሳት ነው። ይሁን ነገር ቢፈጠር ዛሬ በሌላ ነገር የመጣሁት በ በዲጄዮ አይደለም ለምቀርጾ ኳሊቲ ሜቢ ሊወርድ ይችላል። አመሽው በምን እንደምቀርጽ እንደዚህ አይነት ካም ሊንክ አለን። የቱጋ እናረገዋለን መሰላችሁ እዚህ ጋር እንደዚህ እናረገውና እዚህ ውስጥ አለ እንደዚህ እንለጥፈውና ከዛ ከፍ ታረጉታላችሁ ትንሽ እንደዚህ መብለጫ ልቻውን ከዛ ዊግድ ገባችሁ? ጋይስ እንደዚህ እናረጋለን ማለት ነው። እዛ ስንደርስ በዚህ እናበረውና ትንሽ ሜይ ቢ ኳሊቲ ሊወርድ ይችላል። ሜይ ቢ አንዳንድ ቦታ ሳይታይኝ አልፌው ምናምን ሊሆን ይችላል። ስለዚህ ጋይስ አንድ ላይ የምናየው ይሆናል። አይሆፕ ሆፕፍሊ በሰላም እንወጣለን። አይቼ ነበረ፣ የት የት ሰፈር እንደሆኑ በጣም የሚያስፈሩት ቦታ። አንዳንዱ ቦታ ይሄ ሜትሮ ስቴሽኖቹ ምናምን በጣም ብዙ ንግስ እዛ ይበዙበታል። እስቲ እናያለን፣ ዞር ዞር ብለን አሳያቸዋለ ፓሪስ ዴንጀርስ የሚባሉትን። ይሄ በጣም ከፓሪስ ወጣ ያለ ቦታ አለ፣ በጣም የሚያስፈራ የሚያስፈራ ቦታ። እሱ እንግዲህ ሩቅ ነው። መሀል መሀል ከተማ ያለውን አሳያቸዋለሁ ማለት ነው። ሶ ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እያረጋችሁ ይመቻችሁ። ሶ ጋይስ እንቅስቃሴያችንን ጀምረናል። ወደ መጀመሪያው ዴስቲኔሽን የሚሆነው የሆነ ሜትሮ ስቴሽን አለ፣ ፓሪ ጋርድኖርድ ይባላል። ሰርች ብታረጉት ራሱ እዛ ቦታ አትሂዱ ምናምን ነው የሚባለው። በጣም ብዙ ጥቁሮች ምናምን ኦፍኮርስ እዛ ይበዙበታል። ኢሚግራንት ኢሌጋል ነገሮች የሚሸጡት ብቻ በጣም ብዙ ብዙ ነገሮች ነው ያሉት። ጋይስ ፋይናሊ በስተ መጨረሻው ቦታው ላይ ደርሰናል። እንደምታየት እዚህ እዛ ቦታ ስደርስ አስጀምረዋለ። ለነገሩ አሁን ባስጀምረው ይሻለኛል። ከፊት እንግዲህ ይሄ ነው ሜትሮ ስቴሽኑ። ልክ እንደወጣችሁ ነው ከዚህ በሩ ነው የሚጠብቋችሁ፣ እዛ ነው። ሶ ጋይስ እዚህ ጋር እንደምትመለከቱት ሁለት ሰዎች ሲጋራ ለመሸጥ እየሞከሩ ነበረ። እዚህ ቦታ የተለያየ ኢሌጋል የሆኑ ነገሮች ይሸጣሉ ። ትልቁ ሜትሮ ስቴሽን ነው የፓሪስ ጋርዴን ወርቅ ይባላል። እና ገይስ እንደምታያቸው ሁሉም ጥብቅ ጉም ይዞ በጀማ ነው የሚቆሙት በጣም በጣም ጉዳይ ሲንዲ ዳያች እዚያ ከሜትሮ ስቴሽኑ ልክ እንደወጣው ከፊት ለፊት ነው ሲጋራ ምናምን መሸጥ የሚጀምሩት። እና ሲጋራ እንደዚያ መሸጥ ደግሞ ኢሌጋል ነው። በጣም በርካሽ ምናምን ነው የሚሸጡት መሰለኝ። ኢሌጋል ነው እንደዚያ የሚሸጡትና አያገባቸውም። ፖሊስ ቢኖርም ምናምን አያገባቸውም። የማይሸጥ ነገር የለም፣ የማይጠይቋችሁ ነገር የለም። ዊድ ፈልጋል ይልዋል፣ ኮኬን ፈልጋል ይልዋል። ሀላል ነው የሚጠይቁት፣ ፊት ለፊት እነዚያ ፊት ለፊት ያያችሁ ሰዎች እንደዚያ ነው የሚጠይቁትና በጣም በጣም ከባድ ነው። እስቲ ሌላ ቦታ መሄዳችን አይቀርም። አሁን ወረድ ብለን እናያቸዋለን። ይሄ ቪዲዮ እንግዲህ በሰላም እንደሚያልቅ ተስፋ አደርጋለሁ ጋይስ። ብቻ ለማንኛውም ዶንት ፎርጌት ቱ ሰብስክራይብ አትሊስት 30 ኬን ንግባ፣ እሺ፣ አትሊስት 30 ኬን ንግባ ያው እንዳያችሁት ቦታው በጣም ያው ጠጠር ያለ ነው። ፖሊሶች ድንገተኛ መጥቶ ዝም ብሎ ነው የሚፈትሹት። እንዴት እንደማይገኝባቸውም አላውቅም። በጣም ብቻ አደገኛ ቦታ ነው ጋይስ፣ እንዳያችሁት ያስፈራል። ሶስት አመት ምናምን? ቆይቻ ስምንት አመት ሽነው? አዬ ብራዳ፣ ወዴት ነው እንቅስቃሴው? ወደ ዛየር ሽነው? አብሽር በቃ ይሚያባት አብሽር። ጋይስ እንዳያችሁት ወክ ያረኩ ያለው አንዱ የኔ የኔ ዝርያ ሀበሻ መጥቶ በጣም ነው የምትመችኝ ዩቲዩብ ላይ ምናምን አይቻለሁ፣ ቲክቶክ ላይም አይቻለሁ። ከነራቼ ጋር ምናምን አለ የመጀመሪያ ፋናችን በፓሪስ መቶ ኬፍ ሲለን ደስ ይላል። ኢንተርናሽናል እየሆንን ነው። እዚህ ጋር ሲቀጥል ደግሞ እንዳያችሁት ሰፈሩ በጣም በጣም የሆነ የሚያስፈራ ለዞም በቀን እንደዚህ ከመጠው ማታ ደግሞ እንዴት እንደሚሆን አስቡት። እንግዲህ እኔ ቅድም ባለፍኩበት ይሄ ሜትሮ ስቴሽን የመጀመሪያው ሜትሮ ስቴሽን አላ ሁሌ ወደ ቤት ሊሄድ ስል በዛ በኩል ነው ማልፎ ትምህርት ቤቴም በዛ መንገድ ነው። ዋናው ትልቁ ሜትሮ ስቴሽን ነው እና በጣም በጣም የሚያስፈራ ቦታ ማታ ምናምን ዴዶን ኬር ማታ በተለይ ወደ ስድስት ሰዓት አምስት ሰዓት ልገቡ ስትል ጠርቶ ራሱ አንዳንዶቹ ሊላከፉ ይችላሉ። ለወንዶቹ እንኳን ትንሽ እንኳን ችግር የለውም፣ ግን ለሴቶች ራሱ በጣም አደገኛ ቦታ ነው። እንግዲህ በሰላም መኖር ነው። እንደዚህ እንደዚህ አይነት ቦታ ስትሄዱ በሰላም መኖር ነው። በሰላም አርፈ ወደ ቤት መግባት ነው። አለመነካካት ነው አለበለዚያ በጣም መጥፎ ነገር ነው የሚፈጠረው ጋይስ ሶ ጋይስ ያው ቪዲዮን እንዳያችሁት አስፓልት ጋር ያሉትን ምናምን ነው ሳሳያችሁ የነበረውን ሰፈር ውስጥ ገብታችሁ ደግሞ እሱ እሱ በጣም ከባድ ነው እሱ ለምን መጣ ነው ቀጥታ ለምን መጣ ነው ኦር ደግሞ የሆነ ነገር ልገዛ ምናምን ካልሆነ በስተቀር እዛ ዝም ብሎ መሄድ አይቻልም። ያለ መጣ ምናም ተብሎ ይጠይቃል። ዝም ብሎ ማለት ዝም ብሎ መምጣት መሄድ የለም። ወደ ውስጥ መግባትም ዝም ብሎ የለም። የሆነ ከስተመራቸው ምናም ካልሆን ሆነ ነገር ልገዛቸው ምናም ካልሆነ፣ ኦረዛ ሰፈር የማትኖር ከሆነ አዲስ ፊት ከሆነ ስትመላለስ ሌላ ነገር ነው የሚጠይቁ፣ ይቀባበለዋል ያለህን ነገር። ስለዚህ አርፈ መኖር ነው። ሜይ ቢ አንድ ሰፈር ሄደን ልናይ እንችላለን። ሶ ጋይስ ያው ህጉ እዚህ በጣም አይሰራም ማለት ትችላላችሁ። ለፒክፖኬታ ለምሳሌ ፒክፖኬት ስልክ የሚሰርቁ ኦር እንደዚህ በዊድ በሌላ ድራግ ነገር ምናምን የያዙ ከሆነ ጋይስ በጣም ቀላል ቅጣት ነው የሚቀጡት። እስር ቤት ምናምን አንድ ቀን ሁለት ቀን ቢቆዩ ነው፣ ከዛ በኋላ ይወጣሉ። ለዛ ነው አይ ቲንክ በጣም ብዙ ሰው እንደዚህ አይነት ስራ የሚሰራው። ፒክፖኬት በጣም ኖርማል ነው እዚህ። በተለይ ከ18 ዓመት በታች ከሆኑ አንድ ቀን ብቻ አውሏቸው፣ በነጋቶ ይወጣሉ። አይፎን 17 ተበልተ አንድ ቀን እነሱ አንድ ቀን ብቻ እስር ቤት ገብቶ ከዛ ይወጣል ቢያዙ ራሱ ማለት ነው ቢያዙ ራሱ አንድ አንድ ቀን ብቻ ነው። ይሄ ስድስት ወር አምስት ወር ምናምን የለም ጋይስ፣ አንድ ቀን ወይም ማክሲመም ሁለት ቀን ቢቆዩን ከ18 ዓመት በላይ ራሱ ቢሆኑ ከሶስት ቀን በላይ አይቆዩም ጋይስ እና ለዛ ነው በጣም የበዛው እንደዚህ ፒክ ፖኬት። እሱን መጠንቀቅ አለባችሁ ከተማ ስተወጡ እንደዚህ ግርግር ያለበት ቦታ በጣም ብቻ በጣም ነው የሚያስፈራው ጋይስ። ደግሞ በፒክ ፖኬት የሚበዙት ሰዎች አልጄሪያን ሞሮኪያን ምናምን ናቸው፣ በጣም የሚበዙት። ይሄ ከኪስ ምናምን የሚመነትፉ ሰዎች ማለት ነው። እነሱ ናቸው የተቆጣጠሩት እዚህ ዩሮፕ ውስጥ ባርሴሎና፣ ጣሊያን ምናምን እነሱ ብቻ ናቸው የተቆጣጠሩት። ፓሪስም እንደዚህም ማለት ነው። ግን ይሄ በሌላ በስካም ምናምን ደግሞ የጠቋቁሮቹ ናቸው። ስካም በጣም ጥግ ድረስ ነው ያለው። ይስ በተለይ እዚህ ፓሪስም፣ ጣሊያንም፣ ባርሴሎና ሴኔጋሊዝ ይሄ ጋና ምናምን እንዳለ በቃ ይሄ ጥቁር ሀገር ምናምን ያለበት ካሜሮን ምናምን እነሱ ናቸው አሁን እዚህ የተቆጣጠሩት። የስካሙ የኢሊጋል ሽት ድራግ ምናምን ኢሚግራንትስ ምናምን የበዙትም እነሱ ናቸው ተቆጣጥሮታል ከተማውን። ጋይስ ያው እንግዲህ ጋይስ ለእናንተ እንግዲህ እማልሆኖ ነገር የለም ለኮንተንት ማልሆነው ነገር የለም። ፋይናል የመጨረሻው ቦታ ማሳያችሁ ከባድ ሰፈር ነው። ሴንዴኒዝ ይባላል። ሰርች ብታደረጉት ራሱ ይመጣል ዩቲዩብ ላይ ምናምን እና በጣም ነው የሚያስፈራው። ሰው ልክ እንደወረዳችሁ ከሜትሮ ስቴሽን እንደዚህ አይነት ቦታ ነው የምታገኙት። ሁሉም ጋይስ ኮርነር ኮርነሩን ይዟል። እዛ ጋር እንደምታዩት ኮርነራቸውን ይዟል፣ እዚህ ጋር ኮርነራቸውን ይዟል። በጣም ነው የሚያስፈራው ጋይስ። ጋይስ ፋይናሊ እንዳያችሁት ቦታው በጣም በጣም የሚያስፈራ ቦታ ነው። በማታ አስቡት እንግዲህ ያ ሁላ ህዝብ እንዲተሰብሰቡ ካሜራውን ራሱ ቢያዩት ደረቴ ላይ አሁን የሆነ ነገር መናገራቸው አይቀርም። ፖሊስ የለ እዛ ጋ ማንንም አይሰሙም። ፖሊስ ራሱ ቢመጣ አይሰሙም። ለምንድ ነው የሚቀርጸው ምናምን ተብሎ ሌላ ግብ ግብ። ደግሞ ጀማናቸው አንድ ሁለት ምናምን ቢሆኑ ኖርማል ነበረ፣ ግን ጀማናቸው ደግሞ ያስፈራል። ቦታውም ወደ ውስጥ ደግሞ ብገቡ አስቡት። ይሄ ትንሽ ወጣ ብሎ ነው ያለው፣ ከሜትሮ ስቴሽኑ ትንሽ ወደ ውስጥ ገባ ብሎ ነው ያለው ወደ ውስጥ ደግሞ ሞር ስገቡ ደግሞ እንዴት እንደሚያስፈራ ምን አይነት ቦታ እንደሚሆን አስቡት። ፋይናሊ እንግዲህ በሰላም ጨርሰናል ይሄም ቪሎጋችን። ሶ ጋይስ፣ ያው ሁሉም ቦታ ሁሉም ትልቅ ከተማ እንግዲህ የሆነ ዴንጀረስ ቦታ፣ ሌላ ደግሞ ሰም ቢውቲፉል ቦታስ የሚታዩ ቦታዎች አሉ። ፓሪስ እንደሚታወቀው ደግሞ ሁለቱም ገጽታዎቹ በጣም በትልቁ ነው የሚታየው፣ በክራይምም በውበቷም ማታም እንደምታብለጨልጨው ማታም እንደምታምሮ የሮማንስ ከተማ መሆኑ መጠን በዛ ልክም ክራይም ሬቱም በጣም ብዙ ነው። እና ደግሞ ይሄ ሶስተኛው ቦታ የሄድኩት ቦታ ጋይስ በጣም እሱ በጣም ከሌሎቹ በጣም ነው የሚያስፈራው። ያኛው በጣም ላይክ በጃማ በጃማ ነው የሚቆሙት የሆነ በቃ ቦርኮ ነገር ምናምን ይመስላሉ። ሲታዩም ራሱ ፊታቸውን ማይገፋም በቃ ትንሽ ጠጠር ይላል። ሶስተኛው የሄድኩት ቦታ እና ደግሞ ይሄን ካሜራ አውጥቼ የመቅረጽ ሀሳቡም አልነበረኝም። ዜሮ ዜሮ ይሄ ካሜራ እንደዚህ አውጥቼ እንደዚህ ልቀርጽ በተለይ አዙሪ እኔም ቢሆን እሺ፣ አትሊስት እኔ ራሴን እየቀረጽኩ እንደዚህ ቢሆን እሺ ብለን እናልፋለን። እነሱን እንደዚህ አዙሪ ና ብሮ፣ ህይወቴ እንፈልገዋለሁ። እዚህ ጋ ጋይስ የልጅ ልጅን አላየውም። እና ገይስ አሁን ዶሬን ሸከፌ ወደ ቤት እየገቡኑ ሩዝን ቀቅዬ ከዛ በኋላ ሩዝ በዶሮ እንበላለን ማለት ነው። የተሰራ ዶሮ ነው፣ ባይዘዊ የተሰራ ዶሮ ነው። ሩዙን ብቻ መቀቀል ነው። ከዛ ሰላጣ ጠገቡ አድርገ መብላት ነው። እንግዲህ ይሄ ቪዲዮ ከተመቻችሁ ገይስ፣ ሌላ ቪዲዮ እንደዚህ አይነት ቦታ እንደዚህ አይነት ነገር ማየት ከፈለጋችሁ፣ ሪል ኮንተንት ማየት ከፈለጋችሁ ለሚ ነው ጌት ላይክ ሼር ኢን ሰብስክራይብ። ይመቻችሁ።